ሰላም፣ ሰላም እንዴት አላችሁልኝ? ውድ ሄራማጀት ተከታታዮች ደህና ናችሁ ወይ? ዛሬ እንግዲህ በሌላ ቪዲዮ ተገናኝተናል። ቆንጆ የሆነ የድንች ወጥ አሰራር ይዤላችሁ ቀርብ ያለሁኝ እንግዲህ በምታዩት በዚህ መልክ ቆንጆ አድርጌ ሰርቸዋለሁኝ። ተወዱታላችሁ ብዬ ያስባለሁኝ። በየቤታችን እንግዲህ ሁላችንም እንድንሞክር እላለሁኝ። ወደ አሰራሬ ከመሄዴ በፊት ቻናሌን ሰብስክራይብ ያላደረጋችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሆኑኝ፣ አበረታቱኝ። እንግዲህ እንደዚህ በምታዩት በቆንጆ ሁኔታ ሰርቼዋለሁና ወደ አሰራሩ እንደፍ። ድንች ወጣችን የሚያስፈልጉን ግብዓቶች እዚህ ጋር ድንች በዚህ መልክ ከታትፈን አጥበን አዘጋጅተን አስቀምጠነዋል። እዚህ ጋ ደግሞ ቲማቲም አለ። ቲማቲም እኔ ቀቅዬ ነው ያዘጋጀሁት። እናንተ ፈቅፍቃችሁም ከትፋችሁም እንደተመቻችሁ አድርጋችሁ ማዘጋጀት ትችላላችሁ። ቲማቲም እኔ ቀቅዬ ነው በዚህ መልክ ያዘጋጀሁት። እዚህ ጋ ዘይት አለልን። እዚህ ጋ መከለሻና ትንሽ ነጭ ሽንኩርት አለ። እዚህ ጋ በርበሬ ሽንኩርት ጨው በትንሽ ትንሹ ነው የምንጨምረው። ጥቁር አዝሙድ እና ነጭ አዝሙድ አለልን። ቃናው በጣም ነው ደስ የሚለው፣ በመጠኑ መጨመር ያስፈልጋል። እዚህ ጋር አብሽ፣ ትንሽ አብሽ እንጠቀማለን። እነኚህ ግብአቶች፣ አብሽ፣ ነጭ ቅመም እና ጥቁር ቅመም በጣም በመጠኑ ማድረግ አለብን። ያለዛ ቃናውን የወጣችንን ቃና ይለውጠዋል። በመጠኑ ግን ካደረግነው የወጣችንን ቃና ቆንጆ ያደርጓል፣ ያሳምረዋል፣ ያጣፍጠዋል። ወደ አዘገጃጀቱን እንሄዳለን። ሽንኩርታችንን እንጨምራለን። ከሽንኩርታችን ጋር በጣም በትንሹ አብሽ በትንሹ ጥቁር ቅመም በዚህ መልክ ነጭ ቅመም፣ መጠናቸው በእንደዚህ ነው የሚጨምረው። አብራ ከሽንኩርታችን ጋር እናቁላላለን። ከዛን ዘይታችንን እንጨምራለን። ከዛ የሚበቃን ያክል ዘይት እንጨምርበታለን። በርበሬያችንን እንጨምርበታለን ከሽንኩርታችን ጋር አብራን እናበስላለን። በዚህ መልክ እናቁላላለን ቁሌታችንን የሚበቃውን ያክል የሚበቃንን ያክል ዘይት በርበሬ

ትንሽ የሞቀ ውሃ ቀብ እናደርግበታለን። የቅመሙ የቅመሞቹ ሽታ በጣም ቆንጆ ነው። በጣም ነው ደስ የሚለው፣ ሽታው በጣም አሪፍ ነው። ጥቁር ቅመም፣ አብሽ፣ ነጭ ቅመም ሳይበዛ በመጠን የምንጨምር ከሆነ ወጣችንን በጣም ነው የሚያጣፍጥልን። ለመቀጠል ቲማቲም እንጨምርበታለን። ቲማቲማችንን እንጨምራለን አብረን እናቁላላለን ከሽንኩርታችን ጋራ። ቁሌታችን እንግዲህ በዚህ መልክ አሪፍ ሆኖልናል። በደንብ ካቁላላን በኋላ ነው ድንቻችን የምንጨምረው። በጣም አሪፍ ሆኗል። እናንተ ያንሳል ብላችሁ የምታስቡትን በርበሬም ካነሳችሁ ዘይትም ካነሰ መጨመር ትችላላችሁ። ውሃ የሚያስፈልጋችሁ ከሆነ ውሃ ሞቅ አድርጋችሁ በማንቆርቆሪያ ያዘጋጅታችሁ ጠብ እያደረጋችሁ ማቁላላት ትችላላችሁ። ቀዝቃዛ ውሃ ከመጨመር ሞቅ ያለ ውሃ ጨመር አሪፍ ነው። መልክ እያቁላላ እናማስለዋለን። ውሃችንን በየመሀሉ የሚይዝብን አይነት ነገር ምስሎ ከተሰማ ጠብ እያደረገ ማማሰል እንችላለን። በምታዩት መልኩ ቆንጆ ሆኖልናል፣ ቆንጆ ሆኖልናል። ሁሌታችን የመሃል ውሃ ትንሽ ትንሽ ቀጥና እናደርጋለን። ምክንያቱም ድስታችን እንዳይዘብን ሌት በወፈረ ቁጥር ድስታችን የሚያዝ እድሉ ሰፊ ነው። በዚህ መልክ ካቁላላን በኋላ ድንቻችንን መጨመር እንችላለን ድንቻችንን እንጨምራለን አቁላልተናል የተወሰነ ደቂቃ ቁላላት ያለበትን ያክል ደቂቃ አቁላልተናል። አሁን ደግሞ ድንቻችንን እንጨምራለን ድንቻችን ካደረግን በኋላ አንድ ላይ እናደባልቀዋለን። በምታዩት መልኩ ቆንጆ ሆኖልናል። ቁሌታችንን በደንብ አርገን አቁላልተነዋል። ድንቻችንን ጨምረን ከቁሌታችን ጋር እንደዚህ እናደባልቀዋለን። ትንሽም ውሃ ከመከለሳችን በፊት ከቁሌቱ ጋር እናቁላለዋለን። ድንቹንም ውሃ ቶሎ ከመከለስ ትንሽ አቁላልተን ውሃ ስንከልስ ጣዕሙም ቆንጆ ይሆንልናል። ትንሽ እናንተከትኳለን፣ እንከርነዋለን። እንደምታዩት ቆንጆ እየሆነልን ነው። ሞክሩት፣ ትወዱታላችሁ። ሰብስክራይብ ያላደረጋችሁ ቤተሰብ ሁኑ። ላይክ፣ ሼር፣ ኮመንት በማድረግ አስተያየት ስጡም በየጊዜው የምለቃቸው ወደ እናንተ እንዲደርስ በቅንነት ሰብስክራይብ አድርጉኝ ላይክ ሼር ኮመንት በማድረግ አስተያየታችሁን ጠብቃለሁ አስተያየት ስጡኝ በነገራችን ላይ በአልጫ ሌላ ጊዜ እንሰራለን ቆንጆ ነው ቀይ ወጥ የማንፈልግ ሰዎች ደግሞ በአልጫ ማዘጋጀት እንደምንችል ሌላ ጊዜ ሰርቼ ያሳያችኋለሁ። በዚህ መልክ ቆንጆ ሆኖ እየተዋሃደልን ነው ድንች ወጣችን። እንግዲህ እንደዚህ በምታዩት በቆንጆ ሁኔታ ሰርቼ ጨርሻለሁኝ። እኔ እንግዲህ ድንች በጣም ቡክት ሲል አልወድም። በዚህ መልክ ነው የምወደው። እናንተ ግን እንደ ተመቻችሁ አድርጋችሁ ማውጣት ትችላላችሁ። ግብዓቶች የተቀሩትን ግብዓቶች ነጭ ሽንኩርት፣ ጨውና መከለሻ ጨምር ያለሁኝ ጨርሽ ያለሁኝ ማለት ነው። እንግዲህ በየቤታችን በእንደዚህ አድርገን በቆንጆ ሁኔታ አዘጋጅተን መመገብ እንችላለን። ስለተከታተላችሁኝ አመሰግናለሁ። በሌላ ቪዲዮ እስክንገናኝ ድረስ መልካም ጊዜ እያልኩኝ ሰብስክራይብ ማድረጋችሁ እንዳይረሳ እያልኩኝ ሰላም ሁኑ። እወዳችኋለሁ። ቻው ቻው